በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ሰላም እንዴት ናችሁ? ውድ የልሳቲ ቤተሰቦች ተከታታዮች የሉል እግዚአብሔር ሰላም በያላችሁበት ይብዛላችሁ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በማመን በታህሳስ አስራ ሁለት ቀን የሚነበብ የሚጸለይ የቅዱስ ሚካኤል ድርሳን ይህ ነው። የጸሎቱ በረከት የረዴቱ ሀብት ከሁላችን ጋር ለዘላለሙ ይኑር አሜን። ሁላችሁም አሕዛብ ይህንን ስሙ፣ በዓለም የምትኖሩ ሁሉ አድምጡ። የዚህ የምስጢር ተካፋዮች የሆናችሁ ሴቶችም ወንዶችም የቅዱስ ሚካኤልን ገናናነት ለመግለጽ እግዚአብሔር ያደረገውን ተአምራትና ኃይሉን ታውቁ ዘንድ ሁልጊዜም እንደሚማልድና ሰውንም ሁሉ እንዲቀበለው ወደ እግዚአብሔር እንዲቀርብ ትረዱ ዘንድ በጸሎቱ ለሚያምኑ ሁሉ ወደ እግዚአብሔር እየማለደ እንደ ስራቸው መጠን ክብርና ኃይል ያሰጣቸዋልና። ቆሎኒያ በምትባል አገር የሚኖር ሃይማኖቱ የቀና ዱራታውስ የሚሉት አንድ ሰው ነበር። የሚስቱም ስም ቴዎብስታ ነው። በዚህ አገር ሲኖሩ ብዙ ወርቅና ብር፣ ላሞችም፣ በጎችም፣ አህዮችም፣ ግመሎችም፣ በቅሎችም ፈረሶችም ነበሯቸው። ሚስቱ ቴዎብስታና ዱራታውስ ለድሆችና ለችግረኞች የሚራሩ በቅዱስ ሚካኤል በዓል በየወሩ ሁሉ በአስራ ሁለት በአስራ ሁለት ቀን ብዙ ምጽዋትን የሚያደርጉ ነበሩ። ከጊዜ በኋላ በየሀገሩ ሁሉ እስከ ሦስት ዓመት ታላቅ ረሃብ ሆነ። ዝናብ በመታጣቱ በሀገሩ ሁሉ ድርቅ ስለሆነ እህልና ውሃ ታጥቷልና ስፍር ቁጥር የሌላቸው እንስሳትና ብዙ ሰዎችም በዚሁ ሞቱ። ዱራታውስና ሚስቱ ግን መራራትና ለችግረኞች ምጽዋት መስጠትን ሳያቋርቱ ያላቸውን ሀብት እየሸጡ ምጽዋት እየመጸወቱ እንግዳውንና ስደተኛውን እየተቀበሉ ቆዩ። ከዚህም በኋላ በኅዳር አስራ ሁለት ቀን በቅዱስ ሚካኤል በዓል ዋዜማ በቤታቸው ከሆነው ሁሉ ምንም አላገኙም ነበር። ለዳቦ የሚሆን ስንዴም ወይንም በሬ ፍሪዳም የበግልገልም በቤትም በውጭም ምንም አጡ። ቴዎብስታም ወደ ቤቷ ገብታ ምንም ምን የምታደርገው ነገር ቢጠፋት ጌታዬ ቅዱስ ሚካኤል ሆይ በዓልህ እንደዚህ እንደምን ይታጎል? እያለች ተቀምጣ ታለቅስ ጀመር። ባሏ ዱራታዎስም ገብቶ ምን ያስለቅስሻል? ይህን ሁሉ በእኛ ላይ ያደረገ እግዚአብሔር አምላካችን እናመስግነው እንጂ አላት። ዛሬም ይህ ያስለመድኩት በዓሌ፣ እንዳይታጎል ይህን ልብሴን ሽጬ ለቅዱስ ሚካኤል በዓል መስዋዕት የሚሆን ስንዴ ለቤተ ክርስቲያን እንስጥ። እንደዚሁ ጥቂት ከፍለን ለወይን እናድርግ፣ በቅዱስ ሚካኤል ስም እሱ በልባችን ያለውን ያውቃልና፣ አላት። ሚስቱም ያንተን ልብስ ስትሸጥ የእኔን ልብስ መተውህ እንዴት ብጠላኝ ነው? ስጋዬና ስጋህ አንድ አይደለምን? ቅዱስ ጳውሎስ ባልና ሚስት አንድ አካል ናቸው እግዚአብሔር አንድ ያደረጋቸው ሰው አይለያቸውም ያለውን እንዴት ዘነጋኸው አለችው እሱም የወንድ ልብሱ ቢያረጅም ቢቀደድም አያሳፍረውም ለሴት ግን ሀፍረት ነው ያንቺን የጫንቃሽ ልብስ ለነገ ይቀመጥ ለቅዱስ ሚካኤል በዓል እንድትጸልዩበት አላት እንድትጸልይበት አላት እርሷም መልሳ አሁንም ቅዱስ ጳውሎስ በክርስቶስ ዘንድ ወንድ ሴት በማለት የጾታ ልዩነት የለም አላለህምን እንዲያው ምክንያት አታድርግ አለችው። እርሱም እሺ አንቺ እንዳልሽው ይሁን፣ ዛሬ ልብሴን ወስጄ ለስንዴ እንሽጥና ለቤተ ክርስቲያን ቄሰ ገበዝ እሰጣለሁ ነገም ደግሞ የአንቺን ልብስ ወስጄ ለበግ መግዣ አውለዋለሁ አላት። በማግስቱም ጧት የሚስቱን ልብስ ይዞ ወደ አንድ ባለበግ ካለበት ተራራ ወጣና ያንን ባለበግ በሶስት ብር የሚሸጥ በግ አለህን አለው። አሁን አለኝ፣ አለው። ዱራታውስም ለጊዜው አሁን የሚስቴን ልብስ መያዣ እሰጠሃለሁ፣ ያገኘሁ እንደሆነ እስከ ሶስት ቀን ዋጋውን ሶስት ወቄት ወርቅ አምጥቼ ከፍልሃለሁ። ሶስቱን ወቄት ወርቅ ያላገኘሁ እንደሆነ ግን የሚስቴ ልብስ ለአንተ ገንዘብ ይሁንህ፣ አለው። ያም ባለበግ የሐር ልብስ በቤቴ ውስጥ ስላለኝ ያንተን ሚስት ልብስ አልፈልግም፣ አለው። ዱራታውስም በብርቱ ሐዘን ወደ ቤቱ ሲመለስ በብዙ ሰራዊት ታጅቦ ቅዱሳን መላእክት ከሱ ጋር ሆነው በንጉሥ አምሳል እንደ ሰው በነጭ ፈረስ ተቀምጦ ቅዱስ ሚካኤል በመንገዱ ሲጓዝ አገኘው። ያን ጊዜ ዱራታውስ ፈርቶ ከጎዳናው ፈቀቅ ብሎ ቆመ። ቅዱስ ሚካኤልም እንዴት አለ ዱራታውስ ሆይ ከወዴት መጥተሃል? እስኪ ንገረኝ አለው። ዱራታውስም ወደ እርሱ በቀረበ ጊዜ ዳግመኛም ቅዱስ ሚካኤል ዱራታውስን ይህ በት በትከሻህ ያለ ልብስ የሴት ልብስ ይመስላልሳ፣ አለው። ዱራታዎስም መልሶ አዎን ጌታዬ፣ ዛሬ የቅዱስ ሚካኤል በዓሉ ስለሆነ ለበዓሉ የማርደው በግ ልገዛ በጎች ጠባቂ ዘንድ ሄጄ ነበርና ባለበጉ መያዣ ስጠኝ አለኝ። እኔም የሚስቴን ልብስ እንካ መያዣ የሆነ ብዬ ብሰጠው በቤቴ የሀር ልብስ ሞልቶኛል ብሎ እምቢያለኝ አለው። ቅዱስ ሚካኤልም እኔ ዛሬ ብዋስህ እስከ ሶስት ቀን ትከፍላለህን ቢለው ዱራታውስም ጌታ ሆይ አዎን እከፍላለሁ አለው። ያን ጊዜም ቅዱስ ሚካኤል አንድ መልእክተኛ ላክና ባለበጉን፣ ብለ ዱራታውስ አንድ በግ ስጠው ዋጋውን እስከ ሶስት ቀን ድረስ ይከፍልሃል ብለህ ንገረው አለው። ያም መልእክተኛ ሄዶ በጉን አመጣና ቅዱስ ሚካኤልን እንዳዘዘው ለዱራታውስ ሰጠው። ቀጥሎም መልአኩ ዱራታውስን ከሰዎች ጋራ በቤትህ ልታሳድረኝ ትችላለህን ብሎ ቢጠይቀው ዱራታውስም አዎን ጌታዬ ሆይ አንተ እንዳልከኝ ይሁን አሳድረሃለሁ አለው ቅዱስ ሚካኤልም የከብት ሥጋ አልበላምና ለራት የሚሆንና እምበላው አሳ ታገኛለህን ቢለው ዱራታውስም ባገኝ አሳ ገዛልሃለሁ አለው ቅዱስ ሚካኤልም ለባለ አሳው ዋጋህን ምን ትከፍለዋለህ አለው ዱራታዎስም የሚስቴን ልብስ እሰጣለሁ አለው። ያን ጊዜ ቅዱስ ሚካኤል በመንፈሱ ፈገግ አለና ከዚች ልብስ በቀር ሌላ የምትገዛበት የለህም ቢለው ጌታ ይሆ አሁን የለኝም አለው። ቅዱስ ሚካኤልም በአሳ አጥማጆች ዘንድ ብዋስህ እስከ ሦስት ቀን ድረስ ትከፍላለህን ቢለው አሁን እከፍላለሁ ጌታ ይሆይ አለው። ያን ጊዜ ቅዱስ ሚካኤል ወደ አሳ አጥማጆች አንድ መልአክ ላከ። ያም መልአክ ሄደ ሄደና አሳ አጥማጅ ወዲያው ስለሰጠው ዱራታውስም ደስ ተሰኘ። ዱራታውስም ቅዱስ ሚካኤልን ጌታ ይሆይ ተነስና ወደ ቤት እንግባ አለው። ቅዱስ ሚካኤልም አንተ አስቀድመህ ግባና ምግባችንን አሰናዳ፣ እኔ በኋላ እመጣለሁ አለው። እርሱም አሳውን በጉን ይዞ ወደ ቤቱ ገባ። ሚስቱ ቴዎብስታ በሩን ለመክፈት ስትወጣ አሳውንና በጉን ልብሷንም በጫንቃው ላይ ተሸክሞ ባየች ጊዜ ጊዜ ጌታዬ ሆይ በጉንና አሳውን ልብሴንም በጫንቃ ትከሻህ ላይ አያለው፣ ይህን ሁሉ ከወዴት አገኘኸው አለችው። ባሏም እንዲህ አላት የምፈልገውን አጥቼ ወደ አንቺ ስመለስ ከአንድ ቸር መኮንን ጋር በመንገድ ላይ ተገናኘንና ግርማውንና ክብሩን ባየሁ ጊዜ ከመንገድ ፈቀቅ ብዬ ቆምሁ። እርሱም ዱራታውስና፣ ወደ እኔ ቅረብ፣ ከወዴት ትመጣለህ ብሎ ጠየቀኝ። እኔም ጌታዬ ዛሬ የቅዱስ ሚካኤል በዓል ስለሆነ ለበዓሉ የማርደው በግ ልገዛ ሄጄ ነበር ብለው፣ ታዲያ እንዴት በግ አላገኘህም አለኝ። ለባለበጉም የምሰጠው ገንዘብ ስለሌለኝ እንካ የሚስቴን ልብስ ያዝና አንድ በግ ስጠኝ ብለው፣ እኔ በቤቴ ውስጥ የሐር ልብስ ሞልቶኛል ያንተን ሚስት ልብስ አልፈልግም አለኝ ብዬ ብነግረው፣ ያን ጊዜ ራራልኝ። ሰውየው ቸር ነውና፣ ወዲያው ከሰዎቹ አንድ መላእክተኛ ላከና አንድ በግ አምጥቶ ሰጠኝ። አሳውንም እንደዚሁ ዱራታዎስ ይህንን ለሚስቱ ሲያጫውታት ሲነግራት ሳለ ከሰራዊቱ ጋር ቅዱስ ሚካኤል ወዲያው ደርሶ እበር ቆመና፣ ቴዎጵስታ ሆይ እንዴት አለሽ? በዚህ በክፉ የችግር ዘመንስ እንደምን ትኖራላችሁ? አላት። እርሷም የእግዚአብሔር ስሙ ይመስገን በጌታችን በቅዱስ ሚካኤል ጸሎት አለን። አሁንምና ወደ ባሮችህ ቤት ግባ፣ በውጭም አትቁም አንተ ከበርክ ታላቅ ነህና፣ አለችው። ቅዱስ ሚካኤልም ዱራታውስን እኔ ወደ ቤተ ክርስቲያን ስለምሄድ በጉናርደ ቆየኝ አሳውን በግ ወደ አሳውን ግን ወደ አንተ እስክመለስ ድረስ አትረደው ይቀመጥ፣ አንተና ሚስትህም አስቀድማችሁ ስራችሁን አዘጋጁ ብሏቸው ወደ ቤተ ክርስቲያን ሄደ። ባሉ አድቴዎ ዱራታውስም ሚስቱን ለቅዱስ ሚካኤል ቤተ ክርስቲያን ለቁርባን የምንሰጠው በቤታችን የተረፈ ወይን የለምና አላት። እርሷም የተረፈ አንድ እንስራ አለ አለችው። ከዚያም ዱራታውስ ለቁርባን የሚሆነውን ወይን ለመውሰድ ወደ ቤቱ ገባ። በገባም ጊዜ የወይኑን ዕቃ ሲጎበኝ በቃ ቤቱና በጓዳው ያሉ ጋኖች፣ እንስራዎችና ዕቃዎች ሁሉ ከአፍ እስከ ገደፋቸው መልተው አገኛቸው። ሚስቱንም እኔ ማልጄ ከወጣሁ ወዲህ የወይን ጠጅ ያመጣሽ ያመጣልሽ ሰው አለን ብሎ ቢጠይቃት እረ የለም ማለችው የሆነውን ነገር መርምረን እስክናውቅ ድረስ ዝም በይ ለማንም ለማን አትናገሪ አላት ዳግመኛም ወደ እንጀራ ቤት ቢገባ እንጀራው በመሶብ ሞልቶ አገኘው ከዚያም ዘይት ቅቤ ማዕር ወዳለበት ቤት ገብቶ አየ ከዚያም በኋላ ወደ ስንዴው ጎተራ ሌላውንም እህል አተር ምስር ተልባ እኒህን የመሳሰሉ የእህል አይነቶች ወደ ነበሩበት ቤት ገባ ከዚህም በኋላ ልብስ ሽቱ ወደ ነበረበት ቦታ ገብቶ ሁሉም ቢያያቸው ሞልተው አገኛቸው። ያን ጊዜ ሰግደው ቤታችንን የባረከ የእግዚአብሔር ስሙ ይክበር ይመስገን ብለው እግዚአብሔርን አመሰገኑ። ከዚያም ዱራታውስ ያንን ቅዱስ ሚካኤልን የሰጠውን በጋረድና ስጋውን በታላቅ እንስራ ሞላ። ተበልቶም የማያልቅ ሆነ። እርሱም በቅዱስ ሚካኤል በረከት የተነሳ ከችግሩ፣ ከሐዘኑ ተጽናና በልቶ ጠጥቶ እንደ ጠገበም ሆነ። ከዚህ በኋላ በሚያስፈራ ግርማ ለተገለጸለት ለቅዱስ ሚካኤል እንደ ፀሐይ የሚያበሩ ብሩህ ብሩህ የሆኑ ልብሶችንና ስጋዎችን አነጠፈ። ይህን ካደረገ በኋላ ወደ ቤተ ክርስቲያን ሄዶ የመላይክት አለቃ ንዑድ ክቡር ከሚሆን ለቅዱስ ሚካኤል ስዕል እየሰገደ የመላይክት አለቃ ቅዱስ ሚካኤል ሆይ አገልጋይህ የምሆን እኔን ዱራታውስን ማረኝ፣ እዘንልኝ፣ ራራልኝ፣ ይቅርምበለኝ ከእግዚአብሔር ዘንድ ይቅርታን ቸርነትን ለምንልኝ ዛሬ በዓልህን በማከብርበት ቀን ወገኖቼን ደስ ይላቸው ዘንድ ከበረከትህም ብዛት የተነሳ ተርበው ተጠምተው የሚኖሩ ድሃዎች በልተው ጠጥተው ይጸግቡ ዘንድ የእግዚአብሔር ስሙ ለዘላለም ይመሰገን ዘንድ እያለ ጸለየ። በሰው ሁሉ ፊት እንዲህ ብሎ ከጸለየና ከለመነ በኋላ ቡራኬ ተቀብሎ ከቤተ ክርስቲያን ወጣ። ልጆቹንም ከቤት እስከ ዱር ያሉትን ህዝቡን፣ የዕለት እራት ያመጡትን ያጡትን ነዳያንን ጥሩልኝ ብሎ አዘዛቸውና ህዝቡ በአዳራሹና በግቢ ከመሉ በኋላ ምሳቸው ፈጥኖ አቀረበላቸው። እነርሱም ደስ ተሰኝተው በልተው ጠጥተው ጠገቡ። ከጠገቡም በኋላ የእግዚአብሔርን ስም በፍጹም ምስጋና አመሰገኑ። ቅዱስ ሚካኤልም ሰራዊቱን አስከትሎ መጥቶ የተጠራውንና የተሰበሰበውን ህዝብ ባየ ጊዜ ከህዝቡ ብዛት የተነሳ ፈጽሞ አደነቀ። ከእርሱም ጋር ያሉ ሰራዊተ መላይክ ታደነቁ። ዱራታውስንም ስለ እኔ እነዚህን ሰዎች ሁሉ እንደምን ችለ ሰበሰብካቸው? በዚህ ዘመን አባር ቸነፈር ረሃብ እንዳለ አልሰማህም? ምንህ ይህን ያህል ሰው ወደ ቤትህ የምጠራ አለው። ዱራታውስን መልሶ አዎን ጌታዬ፣ አንተ የሰጠኸኝ በግናሳ ከቤቴ ከገቡ ጀምሮ በቤቴ በረከት መላ። ዛሬም የመላእክት አለቃ የቅዱስ ሚካኤል በዓሉ የሚከበርበት ቀን ነውና ወንድሞቼን ጠራኋቸው፣ ከእኔ ጋራ እንደ እኔ ደስ ይላቸው ዘንድ እኔም ከእርሳቸው ጋራ እንደሳቸው ደስ ይለኝ ዘንድ ይበሉ ይጠጡም ዘንድ ጠራኋቸው አለው። ያን ጊዜ የቅዱስ ሚካኤል ከመካከላቸው ተነስቶ ወደ ቤት ገባና የሚያበሩና የሚያምሩ ምንጣፎች ከተነጠፉበት አልጋ ላይ ተቀመጠ። ዱራታውስንም ያንን አሳ ፈጥነህ አምጣና እረደው፣ ሆድቃውንም ማውጣው አለው። ያን ጊዜ ዱራታውስ አሳውን አርዶ ሆድቃውን አወጣ። በውስጡም በስላሴ ስም የታተመ የጨርቅ ከረጢት የሚመስል ነገር አገኘና ጌታዬ ሆይ ይህንን የተቆለፈ ማኅተም ተመልከት አይተህም ፍታው ብሎ ለመላእክት አለቃ ለቅዱስ ሚካኤል ሰጠው። ቅዱስ ሚካኤልም ፈጥኖ ያንን በስላሴ ስም የታተመ ከረጢት ፈቶ በተመለከተውም ጊዜ ሶስት መቶም ሚዛን ወርቅ እርስ በርሱ የተቆላለፈ ሆኖ አገኘው። ወዲያውም ዱራታውስን ጠርቶ ዱራታውስ ሆይ ዛሬ በእንግድነት ከቤትህ ስለገባው ይህን ወርቅ እንካ ስላንተ ዛሬ ፈጣሪ ልኮኛልና አለው። ሚስቱ ቴዎብስታና ዱራታውስን አቤቱ ጌታችን ሆይ ቤታችንን ያለ ዛሬ ምን ጊዜ አይተው ታውቃለህ? ይህንን ነገር ተወን። ሰውነታችንና ገንዘባችንም ሁሉ የእግዚአብሔርና የመላእክት አለቃ የቅዱስ ሚካኤል ገንዘብ እንደሆነ አታውቅምን? ያንተም የእኛም አለቃችንና ንጉሳችን ሰጠን። ይህን ወርቅ እንደምን እንኩ ውሰዱት ትለናለህ? ያላሰብነውን ነገር ነውና አሉት። ዛሬ የመላእክት አለቃ የቅዱስ ሚካኤል በዓል የሚከበርበት ቀን እንደሆነ አታውቅምን እኛም በሱ ስም ስላመን የእሱን ስም ስለጠራን ብዙ በረከት አግኝተናል አሉት እሱም ይህን ሶስት መቶ ሚዛን ወርቅ ሰውነታችሁን ልትረዱበት ለነዳያንም ልትመጸውቱት እንኩ ውሰዱ ሶስቱን ሚዛን ወርቅ ለእጃችሁ ክፈሉ ለእዳችሁ ክፈሉ አንዱን ለትላንት ለተዋስኩት የሚስትህንም ልብስ መያዣ ለሰጠህበት ለስንዴ አንዱን ለበግ አንዱን ለአሳ ክፈሉ ብሎ ሰጣቸው ከዚህ በኋላ ዱራታውስ እና ሚስቱን ቴዎብስታንያን ቴዎብስታን አውቃችሁኛልን? አላቸው። እነርሱም ከዛሬ ጀምሮ ያለ ዛሬ አላየህንምህና ምህና አላወቅንህም አሉት። እናንተ ገና ሕፃናት ሳላችሁ ጀምሮ በየወሩ አባቶቻችሁ በሚመጸውቱበት ጊዜ ሁሉ በቤታችሁ እገኝ ነበሩ። የመላይክት አለቃ የምሆን እኔ ቅዱስ ሚካኤል ነኝ። እኔ ስለ እናንተ በእግዚአብሔር ዘንድ በማእልትና በሌሊት ምህረትን ለምናለሁ። ዛሬ ምን እነሆ ፈጽሞ ደስ ይበላችሁ። እናንት ንኡዳን ክቡራን፣ የተመረጣችሁ የሉል እግዚአብሔር አገልጋዮች ናችሁ። ቴዎብስታ ሆይ ትላንት ገንዘብ አጥቼ የቅዱስ ሚካኤል በዓል በቤቴ ከሚታጐል ዛሬ ብሞት በተሻለኝ ነበር እያልሽ ዱራታውስን ጌታዬ፣ አለቃዬ ለሚሆን የመላእክት አለቃ ለቅዱስ ሚካኤል በዓል መዘከሪያ ይሆን ዘንድ ቀሚሴን መደረቢያዬን ሽጥ ስትዩ የሰማሁሽ አይደለምን? ዱራታውስና ቴዎስቲያ ሆይ በጌታችን በኢየሱስ ክርስቶስ ዘንድ በሰማይ ዋጋችሁ ፍጹም ነው። ለዘላለም የማያልቅ ፍጻሜ የሌለው ምሕረቱ፣ ቸርነቱ በረከቱም አድሮባችሁ ይኑር። ዛሬ በዚህ ዓለም የሰራችሁት ምግባር ትሩፋት የመጸወታችሁትን መጽዋይት ያቀረባችሁትን መስዋይት እግዚአብሔር አስቦ ተቀብሎታልና በሚመጣው ዓለም የማታልፍ የማትለወጥ መንግሥተ ሰማያትን ያወርሳችኋል አላቸው። ዳግመኛም ከመከራችሁ ከችግራችሁ የማድናችሁ የመላእክት አለቃ የምሆን እኔ የቅዱስ ሚካኤል ነኝ። ምጽዋታችሁንም መስዋዕታችሁንም ወደ እግዚአብሔር ያቀረብኩላችሁ እኔ ነኝ። በዚህ ዓለም ከበጎ ነገር ሁሉ ምንም ምን የምታጡት ነገር የለም አላቸው። እነርሳቸውም ሰገዱለት። የመላእክት አለቃ ቅዱስ ሚካኤልም ይህን ተናግሮ ከፊታቸው ተሰወረ። ሰላምታም ሰጥቷቸው አስከትሏቸው ከመጡት መላእክት ጋር በክብር ወደ ሰማይ አረገ። ዱራታውስና ቴዎብስቲያም ከቀድሞ ይልቅ በጎ ሥራ መሥራትን አበዙ። እስከ ዕለተ ሞታቸው ድረስ ተጋድሏቸውና ትሩፋታቸውን አላቋረጡም። ሕዝቡም ሁሉ በሳቸው ጸሎትና ልመና በጌታችን በኢየሱስ ክርስቶስም አመኑ። ቸር ከሚሆን ከባሕር አባቱ ያው ሕያው ማህያዊ ከሚሆን ከባህሪ ህይወቱ መንፈስ ቅዱስ ጋር ዓለም ከመፈጠሩ አስቀድሞ እስከ ዛሬ ከዛሬ እስከ ለተ ምጻት ከዚያም በኋላ ለዓለሙ ጌትነት የባህሪ ገንዘቡ ለሚሆን ለርሱ ክብር ምስጋና ይግባው። አሚን የመላእክት አለቃ የቅዱስ ሚካኤል በረከቱ የዱራታውስና የኢትዮጵያ በረከት ረዴት የእግዚአብሔር አገልጋይ ለሚሆን ለእገሌ የኀጢአት ማስተስሪያ ይሁነው በእውነት ለዘላለሙ አሜን። ልመናውና አማላጅነቱ ከክፉ ቀንና ከፈተና ሰዓት ያድነን፣ በቀን ከሚወረን ጦር፣ በጨለማ ከሚሄድ ከልዩ ልዩ ወገን ለዘላለሙ ይሰውረንና ጌትነት የባህሪው የሚሆን የንጉሥ የክርስቶስ የቃል ኪዳኑ መልእክተኛ የቅዱስ ሚካኤል ያደረገው ተአምር ይህ ነው። በአንዲት አገር ውስጥ አንድ ሰው እንደ ነበር ተነገረ። ይኸውም አማኒ እውነተኛ እግዚአብሔርን የሚፈራ የዕለት ራት የዓመት ልብስ ለሌላቸው ለነዳያን የሚያዝን የሚራራ የሚመጸውት ችሮታን የሚያደርግ የመላእክት አለቃ የቅዱስ ሚካኤልን ልመናና ጸሎት ተስፋ የሚያደርግ በየወሩ በየ አስራ ሁለት ቀን መታሰቢያውን ዝክሩን የሚያደርግና በእርሻ በግብርና ሥራ የተሰማራ ሰው ነበር። ከዚህም በኋላ ድሃ ሰው ያለበት አገር ከምድሩ ፍሬ ሁሉ ጠፋ። ያ እግዚአብሔርን የሚፈራ ሰውዬም የመላእክት አለቃ የቅዱስ ሚካኤልን ዝክርና መታሰቢያ ምን አደርጋለሁ ብሎ አሰበ። ፈጽሞም የተቸገረም ሆነ ከቤቱም ከንብረቱም ምንም ምን አልተረፈውም። ድሪቶ ለበሰ። ፍጹም ችግር ጸናበት። የሚበላው የሚጠጣው የሚለብሰውን አጣ። ለዕለት ምግብም እንኳ ቸገረው። የረሃብ የጽም ችግር ስለጸናበት ፍጹም ሐዘን ተሰማው። ኃይሉ ፈጽሞ ደከመ። የጠጅ ስካር እንደ ጣለው ሰው ሆነ። ካልጋው ከመቀመጫው መነሳት ተሳ ነው ከረሃብም ብዛት የተነሳ አዝኖተኛ እንደ ሞተ ሰውም ሆነ። በዚያችም ሰዓትና በዚያች እለት ለሰው ምህረትን የሚለምን የመላይክት አለቃ ቅዱስ ሚካኤል ከሰማይ ወርዶ ወደ እርሱ መጣ። በትትናው ለሰው ታዛዥ እንደመሆኑ መጠን ለቸርነቱም ወሰን የለውምና ያን ጊዜ መላእክት አለቃ ቅዱስ ሚካኤል ባለጸጋ ለነበረ ለዚያ ለሰው ታየው ተነጋገረውም። ዝክሬን የምትዘክር መታሰቢያዬን የምታደርግ ወዳጄ ሆይ፣ ለምን ፈጽመህ ታዝናለህ? በጠዋት በጧት ፈጥነህ ተነሳ፣ አትዘጊ፣ ልብህ ይጽና፣ ኀይልህም አይድከም። በችኮላ ወደ ባህር ሄደህ መረብህን ጣል። ያን ጊዜ ታላቅ አሳ ይያዝልሃል ይወጣልሃል እግዚአብሔር ፍጹም ክብርን ይሰጠሃል። እነሆ በውስጡም ብዙ በረከትን ታገኛለህ። እኔም ካንተ ጋር አልለይም፣ ካንተ ጋር እሆናለሁ። በችግርህም ጊዜ አልተውህም፣ ችላም አልልህም፣ አልለቀህም፣ ፈጽሞ ለችግር አልሰጠህም። የእግዚአብሔር ኃይልም ካንተ ጋር ይኖራል አለው። የመላይክት አለቃ ቅዱስ ሚካኤል ይህን ተስፋ ከነገረው በኋላ ከፊቱ ተሰወረ፣ በፍጹም ክብርም ወደ ሰማይ አረገ። ያም ሰው ከእንቅልፉ በነቃ ጊዜ ይህ ነገር ከእግዚአብሔር ዘንድ እንደ ተነገረ አወቀ። በነጋም ጊዜ ከእግዚአብሔር የታዘዘ መላእክተኛ ቅዱስ ሚካኤል እንደነገረው ፈጥኖ በመነሳት በችጎላ ወደ ባሕር ዳርቻ ሄደ። የመላእክት አለቃ ቅዱስ ሚካኤል እንዳመለከተው መረቡን በባሕር ላይ ጣለ። በዚህም ጊዜ ታላቅ አሳ ከመረቡ ገባለት። አፉን በከፈተ ጊዜ በውስጡ በሳት የተፈተነና የተጣራ ወርቅን አገኘ። ከዚህም በኋላ ፈጽሞ ደስ ተሰኘ፣ እግዚአብሔርንም አመሰገነው። ፍጹም ችግርና ድህነት ይዞት ሳለ ያልናቀው ችላ ያላለውን ንቆ ያልተወው የመላእክት አለቃ ቅዱስ ሚካኤልንም እያመሰገነ ያንን ወርቅ ይዞ በፍጹም ደስታ ወደ ቤቱ ገባ። ከዚህም በኋላ ከዚያ ከወርቁ አንስቶ የመላእክት አለቃ የቅዱስ ሚካኤልን ስዕለት ስዕል አሰራ ወይም አሳለ፣ ባማረ በተወደደ ጌጽም አስጌጸው። በፍጹም ክብር አክብሮ ንዕድ ክብርት በምትሆን በቤተ ክርስቲያን ውስጥ ሰቅሎ አኖረው። በየወሩ በአስራ ሁለት ቀንም የቅዱስ ሚካኤልን መታሰቢያንና ዝክርን እስከ ለተ ሞቱ ድረስ ሳያስታጉል ኖረ። የቅዱስ ሚካኤል ፍጹም ልመናው ለዘላ አለሙ ከእኛ ጋር ይኑር፣ በእውነት አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ታህሳስ በባተ በአስራ ሁለት ቀን የመላእክት አለቃ የቅዱስ ሚካኤል በዓሉ በሚከበርበት ቀን መታሰቢያ እንደሆነ እንናገራለን። በዚህች ቀን የመላእክት አለቃ ቅዱስ ሚካኤልን እግዚአብሔር ወደ ባቢሎን ስለላከው ከሚሳኤል፣ ከአዛርያ፣ ከአናንያ ከሚባሉ ከሶስት ብላቴኖች ሰለስቱ ደቂቅ ጋራ አራተኛ ሆኖ ተቆጠረ። በባቢሎን የነገሰ የባቢሎን ንጉሥ ናቡከደነጾር በሳት ጉድጓድ ውስጥ በጣላቸው ጊዜ የሳቱ ሳንቃ ላንቃ አርባ ክንድ ወደ ላይ ወጥቶ እሳቱን የሚያነዱትን አቃጥላቸው። ቅዱስ ሚካኤል ግን የእሳቱን ወላፈንና የነበልባሉን ላንቃ በበትሩ መጥቶ ከሶስቱ ብላቴኖች ላይ አጠፋው። እንዲህም አድርጎ አዳናቸው። የጉድጓዱም እሳት ፈጽሞ አልነካቸውም። የጉድጓዱንም እሳት እንደ ጠዋት ውሃ የቀዘቀዘ አደረገው። በዚያን ጊዜ የአባቶቻችን ፈጣሪ እግዚአብሔር ይክበር ይመስገን ብለው አመሰገኑ ለዘላለሙ ልዑል ምስጉን ነው እያሉ ከስድስት መቶ ዘመን በኋላ ክርስቶስ እንዲወለድ ሲያስረዱ ይህንን ስድስት ጊዜ መላልሰው ተናገሩ። ከዚህም በኋላ እንዲህ እያሉ እግዚአብሔርን አመሰገኑት። የእግዚአብሔር ፍጥረቶች ሁሉ እግዚአብሔር ያመሰግኑታልና ለዘላለም ልዑል ምስጉን ነው። ይህንንም ክርስቶስ ከተወለደ በኋላ በዚህ ዓለም ሰላሳ ሦስት ዓመት ከሦስት ወር እንዲኖር ሲያስረዱ ሰላሳ ሦስት ጊዜ መላልሰው ተናገሩ። ስለዚህም አባቶቻችን ሐዋርያት በየወሩ በአስራ ሁለት ቀን የመላይክት አለቃ የቅዱስ ሚካኤልን ባህልን ሰሩ እና ከብር ዘንድ ሥርዓትን ሰሩ። ፍጹም ልመናውና የጸሎቱ ረዴት ለዘላለሙ ከእኛ ጋር ይኑር በእውነት አሜን። ቅዱሳንን ከልብ መታወክ የምትጠብቃቸው የነፋሳቸውን ጠላት አስረህ የምታስጨንቀው በነቢያት አንደበት ትንቢት የተነገረለት ወልድ ወደዚህ ዓለም በመጣ ጊዜ ጭፍራ አለቃውን አጅቦ እንዲሸኝ አንተም እስከ አምስቱ ሰማያት ድረስ ለተከተልከው ለአንተ ለሚካኤል ሰላም እላለሁ። አሜን።